ኢሉዥን አይ፣ ምናብ አይደለም። ክርስትና አለን። ሰማይ ድርሻ አለን፣ ርስት አለ፣ የምንገባበት ሀገር ውስጥ የምንካፈለው እርስት አለ። እስቲ አሜን በሏ። አዎ እንደ ኢየሱስ አጠገብ ነው የምንቀመጠው? ዙሪያው እኛንን ያለ ነው። ከዛ እንዲህ ሲሰድህ ይነካናል። እጅን ስትልክ አጠገብ ያለን ጳውሎስን አይደለም እምነካው ኢየሱስን ነው። ጳውሎስ ሰማይ ምን ያደርግልሃል? ደመና ድረስ ጎን ለጎን እየተያየ መሄድ ነው። ሰማይ ኢየሱስ አለ። አሁን ኢየሱስ እያለ መቼስ ጳውሎስ እያትልም ሄዶ የመጣ ካለ ያስረዳን። እኔ ግን እኔ እስከሚገባኝ ድረስ ኢየሱስ ያለበት ከተማ ነው ምንገባው እና እዛ ውስጥ ነው፣ እዛ ውስጥ ተካፋይ ነህ። ጂሰስ ምንድን ነው የሚያስደስ ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስታለን፣ አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው፣ ፊት ለፊት እናገኘዋለን። ይሄ ነው በሰማይ ተካፋይነን